ዛሬ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። አሰልጣኞች ከጨዋታዎቹ በፊት ጋዜጣዊ መግለጫ ሰጥተዋል። የቼልሲው አሰልጣኝ ኤንዞ ማሬስካ 2500 ማይልስ ተጉዘው ከአዘርባጃኑ ካራባክ ጋር ጨዋታቸውን ያደርጋሉ። ማሬስካ እንደተናገሩት ፔድሮ ኔቶ በዛሬው ጨዋታ ላይ መጫወት አይችልም፣ ለወልብስ ጨዋታ ዝግጁ ይሆናል። አድካሚ ጉዞ እናደርጋለን፣ ሐሙስ ጠዋት ወደ ለንደን ተመልሰን ነው ከዛ ለሌላ ጨዋታ ልምምድ የምንሰራው ብለዋል። የካራባኩ አሰልጣኝ ጉርባን ጉርባኖቭ 17 ዓመት በአሰልጣኝነት ቆይተዋል አንተስ ሲባሉ፣ 17 ዓመት በአንድ ክለብ መቆየት የማይታመን ነው። በጣም ጥሩ ቡድን እንደሆኑ አውቃለሁ። ከዚህ ውጪ ሌላ የምለው የለኝም ብለዋል። ሬሴ ጄምስ በሳምንት ሶስት ጨዋታዎችን ማድረግ ይችላል። ሬሴ አሁን ፊዚካሊ ፊት ነው ሲሉ ገልጸዋል። ላቪያን በተመለከተ ዋናው ጤናማ መሆኑ ነው። ግን እሱን መንከባከብ አለብን። ፓልመር ከባርሴሎና ጋር ለምናደርገው ጨዋታ ዝግጁ እንዲሆን እየሰራን ነው። ተስፋም እናደርጋለን። አሁን ላይ ልምምዱን ግን እየሰራ አይደለም ሲሉ ማሬስካ ተናግረዋል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላም ከቦርሲያ ዶርትሙንድ ጋር ላለባቸው ጨዋታ አስቀድመው ሀሳባቸውን አጋርተዋል። ባጭሩ ከበርንማውዝ ጋር ከባድ ጨዋታ ነበረብን፣ ለተጫዋቾቼ ረፍት ሰጥቼ ነበር። ከዶርትሙንድ ጋር የምናደርገው ጨዋታ ቀላል አይሆንም። በዚህ ዓመት 50 በመቶ የሚሆነው የቡድናችን ተጫዋቾች ጉዳት ደርሶባቸዋል ብለዋል። የአውሮፓ እግር ኳስ ማህበር አንቀጽ 79 ላይ ሁሉም ክለቦች ከጨዋታ በፊት ቢያንስ ለ15 ደቂቃዎች የስልጠና ጊዜያቸውን ለሚዲያዎች ክፍት ማድረግ አለባቸው ይላል። ነገር ግን ፔፕ ጓርዲዮላ ለተጫዋቾቹ ረፍት በመስጠቱ ምክንያት ሚዲያዎች በልምም የሚያስተናግዱ ጊዜ አልተገኙም፣ ተብሏል። ጋርዲዮላም እኔ ለአስር ዓመታት እዚህ ቆይቻለሁ። ተደራራቢ ጨዋታዎችን ያደረግን ነው፣ ለምደነዋል። ግን ማንም የጨዋታ ቀኑን መቀየር አይችልም ሲል ፔፕ ጋርዲዮላ አስተያየቱን ሰጥቷል ማለት ነው። የ24 ዓመቱ ኔዘርላንዳዊ የመሃል ተከላካይ የሆነው ሚኪ ቫንደቨን ትናንት ምሽት ኮፐንሃገንን አራት ለዜሮ ባሸንፉበት ጨዋታ ከራሱ ሜዳ ማለትም ከቪካሪዮ የመጫወቻ ቦታ በመነሳት በአስደናቂ ሩጫው የኮፐንሃገን ተጫዋቾችን በማለፍ በጥሩ አጨራረስ ድንቅ ጎል ማስቆጠሩን ተከትሎ የቀድሞው የቼልሲ ተጫዋች የነበረው ጋሪ ካሂል የማይ ያስቆጠረውን ጎል ደጋግሜ አየሁት ለጎሉ ቃላት አጣሁለት ሲል ተናግሯል። የቶተንሃም አሰልጣኝ ቶማስ ፍራንክ ሊዮኔል ሜሲ ወደ መሃል ተከላካይ ነት የመጣ መሰለኝ ሚኪ ቫንደቨን የተለየ ተጫዋች ነው ሲሉ ተናግረዋል። ቫንደቨን በሁሉም ውድድሮች ሰባት ጎሎችን ከመረብ በማሳረፍ የቶተንሃም ከፍተኛ ጎል አስቆጣሪ በመሆን ቡድኑን በጥሩ ብቃት እያገለገለ ይገኛል ማለት ነው። አንዳንዶች ሶን ሂንጉሚን ዌስትሀብ ላይ ያስቆጠራት ወይስ ቫንደቨን ኮፐንሃገን ላይ ከመረብ ያሳረፈው የትኛው ጎል ይበልጣል? በማለት ብዙዎችን በማወያየት ላይ ይገኛሉ ማለት ነው። የአውሮፓ እግር ኳስ ማህበር ፕሬዚዳንት የሆኑት አሌክሳንደር ሴፈሪን የአውሮፓ ሻምፒየንስ ሊግ በአዲስ ፎርማት እንዲካሄድ ያደረግኩት እኔ ነኝ ሲሉ ተናግረዋል። አሁን ያለውን ውድድር ብዙ ሰው ወዶታል። ብዙዎችም ደስታቸውን እየገለጹልኝ ነው። የዚህ ውድድር ፈጣሪ እኔ ነኝ። ሱፐር ሊግ የሚባል ነገር አይኖርም፣ ሁሉም ክለቦች በአውሮፓ ሻምፒየንስ ሊግ ይወዳደራሉ ሲሉ ገልጸዋል። ሴፌሪን እኔ ነኝ አዲሱን የውድድር ፎርማት የቀረስኩት ማለታቸውን ተከትሎ የቺሊ የስፖርት ድርጅት አማካሪ የሆነው ማች ቪዥን ይህንን ሀሳብ ከአስር ዓመት በፊት ጽፌ ያስቀመጥኩት እኔ ነኝ፣ ሴፌሪን ዋሽቷል ሲል ገልጿል። ሴፌሪን በበኩላቸው እኔ እንደሆንኩ ሁሉም ያውቃል ሲሉ ተናግረዋል። ጉዳዩ ወደ ፍርድ ቤት ማምራቱ ነው የተሰማው ስሎቬንያው ሴፌሪን ወይስ ቺሊያዊው ማች ቪዥን ማን ትክክል የሚለው ጉዳይ በህግ ተይዟል፣ በማለት አንድ የስፔን ዳኛ ሀሳባቸውን ገልጸዋል። የአጥቂ መስመር ተጫዋቾችን እያጣን ስለሆነ መፍትሄ መፈለግ አለብን ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ትናንት ስላቪያ ፕርሃን ሶስት ለዜሮ ካሸነፉ በኋላ ሀሳባቸውን አጋርተዋል። በውጤቱ በጣም ደስተኛን የተከላካይ መስመራችን በጥሩ ሁኔታ በመጠናከሩ ኩራት ይሰማኛል። ሚካኤል ሜሪኖ ሁል ጊዜ ያስደስተኛል። በሜዳ ላይ ያለው ሁለገብነት እጅግ በጣም ድንቅ ነው ብለውታል። ዛሬም ሁለት ጎሎችን አስቆጥሯል ሜሪኖ። የአጥቂ መስመር ተጫዋቾችን እያጣን ስለሆነ መፍትሄዎች መፈለግ አለብን። ማክስ ዶማን ደፍረቱ ያለው ስብዕና ከቡድኑ ጋር ለመላመድ ጊዜ አይወስድበትም። የእሱን እድሜ የእሱን እድሜ ለማወቅ ፓስፖርት ማየት ለውጥ አያመጣም። በእሱ በጣም ደስተኛ ነኝ። ቲምበር ድንቅ ተጫዋች፣ የእሱ የጥራት ደረጃ ቡድኑን ወደተለየ አቅጣጫ ወስዶታል። ጨዋታውን የሚረዳበት መንገድ ለቀሪዎቹ የቡድን አባላት አርአያ የሚሆን ነው። አሁን ላይ በራስ መተማመን ላይ እንገኛለን። እያንዳንዱን ጨዋታ ማሸነፍ ዓላማችን ነው ሲሉ ሚኬል አርቴታ ተናግረዋል።